ከመቼ ጀምሮ ነው ክርስትና ያልጮች፣ የሰነፎች፣ የሰበበኞች፣ የአቅመቢሶች የሆነው? በተለይም ደግሞ በኢትዮጵያ ከሁለት ሺህ ዓመት በላይ የቆየው ክርስትና አሁን ከምናየው ከምንሰማው፣ ከሚነገረን ጋር ይመሳሰላል? ያ አባቶቻችንና እናቶቻችን የተሰሩበትና የሰሩበት ማህበረሰባቸውን ስነ ምግባርና ስነ ስርዓት ያስተማሩበት ለእውነት በጽድቅ ለፍትህ የኑሩለትና የቆሙለት የሞቱለትም ክርስትና አሁን የምናየው የምንሰማው አይነትን ይመስላል። በታሪክ ካነበባችሁት ከሰማችሁት። እስቲ ከዛ በፊት ግን ይህ ዮጊ ገላ ሳሙና ነው። ዮጊ ገላ ሳሙና ላለፉት ስድስት ዓመታት ሳዘጋጀው የቆየሁት ነው። ኤድብል ከሆኑ ዘይቶችን ማዘጋጀው ነው፣ ለምግብነት ከሚሉ ዘይቶች። ከዛ ባሻገር ግን ሳሙናችን ፋንሲ እንዲሆን ብርካቲ እንዲኖረው ወይም ደግሞ ረጅም ጊዜ እንዲያገለግል አረፋ እንዲያወጣ ብለን የምንጨምርበት ምንም አይነት ተጨማሪ ኬሚካል የለም። እነዛን ኬሚካሎች በማስቀረታችን ቆዳችን ይነጣ ይገረጣ፣ በሌላ ሳሙና ስንታጠብ ይነጣ ይገረጣ የነበረውን ጸጉራችን ይሰነጣጠቅ የነበረውን ማስቀረጥ ይችለናል። አንተም እኛ እንደተጠቀምንበት ገዝተህ ከወዳጆች ጋር ከቤተሰቦች ጋር እንድትጠቀምበት እንመክርሃለን። በ175 ግራም 300 ብር አድርገን አዘጋጅተናል። የምታገኝበትን የጉግል ማፕ አድራሻ እዚህ ያስቀምጥልሃለሁ። እዚሁ አዲስ አበባ ውስጥ ሜክሲኮ አካባቢ ኮሜርስ፣ በተለምዶ ኮሜርስ የሚባለው አካባቢ ታገኘዋለህ። ይህን ሳሙና ገዝተህ እኛ እንደተጠቀምንበት ልጆቻችን እንደተጠቀምንበት፣ አንተም እንደተጠቀምበት እንመክርሃለን። እግረ መንገዱንም ደግሞ በዚህ ያባወራችናል በትውልዳችን ላይ በተለይም ደግሞ በወንዶቻችን ዘንድ እየጠፋ የመጣውን ወንድነት ዳግም እንዲያንሰራራና ለእውነት ለጽድቅ እንዲቆሙበት ፍትህ እንዲያሰፍኑበት ለማድረግ በምንሰራው ስራ ተካፋይ ትሆናለህ ማለት ነው። ትብብር ነው፣ ልመና አይደለም። ከክርስትና ጋር ተያይዞ ወንድም ዓለም የምታየው ነገር የምትሰማው ነገር ምን ይመስልሃል? ክርስትና ኢትዮጵያ ውስጥ ይህን ያክል ዘመን ሲኖር 2017 ዓመተ ምሕረት እንግዲህ ጌታችን ከተወለደ ብለን እናከብራለን፣ አክብረናለን። ይህን ያክል ዘመን ሲኖር ክርስትና በፊት አባቶቻችንና እናቶቻችን ከተሰሩበት ጋር አሁን ያለው ምን ይመሳሰላል? ታዝበህ ከሆነ ማለት ነው፣ ታሪክን አንብበህ ከሆነ የታሪክ ጽሁፎችን፣ ወይም ደግሞ አፈ ታሪኮችን ሰምተህ ከሆነ ምን የሚመሳሰል ነገር አለው? አሁን ላይ የምንሰማው ክርስትና ፍቅር ነው፣ ክርስትና መዋደድ ነው፣ ክርስትና ይቅር መባባል ነው፣ ክርስትና የሰላም ነው፣ ይቅር ባይነት ነው፣ ተቻችሎ መኖር ነው፣ መቻቻል ነው የሚባለው ነገር ከየት የመጣ ነው? ትላንትና የነበረው ክርስትና የጦርነት ክርስትና ነበር? ያለመቻቻል የብሱት ክርስትና ነበር? የፍቅር ክርስትና አልነበረም? የጥላቻ ክርስትና ነበር? ወይስ ያው ድሮ እንደነበረው አሁንም እንደዛው ነው ለማለት ነው ያስተማሩት የሚናገሩት በተደጋጋሚ ጊዜ? ወይንስ አዲስ የተገኘ ክርስትና ለአዲስ በቁፋሮ ወይም ደግሞ የሆነ አንድ ጻድቅ አንድ ቅዱስ አዲስ ክርስትና አግኝቻለሁ ብሎ የጻፈው የተገኘ ንባብ ምንባብ አለ? አሁን የምንሰማው ክርስትና በተለይ ደግሞ ቴዎሎጂያንን ባዮቹ ስነመልኮት መልኮት ምሁራንን ባዮቹ የሚነግሩን ነገር ከየት ያመጡት ነው? ኢትዮጵያና ኢትዮጵያዊነትን የሰራው ያ እኛ ድሮ የምናውቀው የተዋህዶ ክርስትና ነው፣ ኢትዮጵያዊ ክርስትና ነው፣ ወይስ ሌላ ከውጭ ከባዕድ የመጣ ያው። እነዚህ የመሳሰሉ ጥያቄዎች በተደጋጋሚ ራሴን ጠይቃለሁ፣ ሞግታለሁ። ለምን ምንም አልገናዘብ ይለኛል፣ በታሪክ ካነበብኩት ጋር አሁን የምንኖረው ህይወት አሁን የሚሰበከን ስብከት አሁን የምንሰማው ነገር ማለት ነው። እኔ በግል የምልመቅ በግል እይታዬ ማለት ነው እንግዲህ ክርስትናን ሆን ተብሎ ያልጮች ለማድረግ የሚሰራ ሴራ አለ ብዬ ነው፣ የሚሰራ ስራ አለ ብዬ ነው ማሰበው ማስበው ከውጭም ተሰራ፣ ከአገር ውስጥም ተሰራ፣ ብቻ እየተሰራ ነው። ይህንን የሚሰሩት ግለሰቦች ወይም አካላት ወይም ተቋማት ደግሞ የራሳችን ሰዎች ናቸው። የራሳችን ሰዎች ናቸው። ሆን ተብሎ ትውልዱ በተለይ ደግሞ ክርስቲያኑ ማህበረሰብ አዛኝ አላዛኝ አልቃሻ ነፍራቃ እንዲሁን ይህም ደግሞ መለያው እንዲሆን ልጆቹ እንደዚህ ሆኖ እንዲኖሩ፣ ይህንንም ደግሞ ጽድቅ እንደሆነ አድርገው የሚነግሩ ዘሶኮልድ ምሁራንና ሊቃውንት መጥተዋል። ሆን ተብሎ እየተደረገ ነው ባይ ነኝ። ሆን ተብሎ ትውልዱ ለባህርነት የተመቸ እንዲሆን ትናንትና በነበረው ትናንትና በኖረው አባቶቻችን እናቶቻችን በሕይወት መስከረው ያለፉበት ክርስትና ሀገርን ድንበርን ማህበረሰብን ትውፊትን፣ ቋንቋን፣ ስልጣኔን ጠብቆ አበልጽጎ ያቆየ ነበር። አሁን ላይ ግን እንደዛ አይደለም። አሁን ላይ ግን እየኖርን ያለ ነው እንደዛ አይደለም። ለባርነት የተመቸን እንድንሆን እየተደረግን ነው። እኛም ለባርነት የተመቸ እየሆንን ነው። ማልቀስ፣ መነፋረቅ፣ ማዘን፣ ማላዘን የኛ መለያ እየሆነ ነው። አቅመቢስነት ጽድቅ እየተደረገ ነው። እየተቆለጳጰሰ ጎስቋላነት ደካማነት ይሄ እንደ ጽድቅ እየተጋት ነው ነው። ዛሬ ላይ እንግዲህ ይህንን የሚያደርጉት ሌላ የውጭ አካል የለም እያልኩኝ አይደለም። እዚህ ውስጥ ነገር ግን የውጭ አካል ምንም ቢኖርም፣ ትናንትናም እኮ የውጭ አካል ሳይገፋቸው ሳይፈታተናቸው ቀርቶ አይደለም። አባቶቻችን ወይም ደግሞ እናቶቻችን ግን በምንም አይነት መልኩ ይሄ የተማር ነው የተረዳ ነው በቅብብሎሽ ያመጣ ነው። እናንተ ከምትነግሩን ጋር አይሄድም፣ አንቀበላችሁም ከፈለጋችሁ እንሞት አለን እንሞትለታለን ይህን የተቀበልነውን ከአባቶቻችን ከአያቶቻችን የተቀበልነውን ነገር ሲሉ ተጋፍጠዋል። ዛሬ ላይ ግን እንደዛ አይደለም። ዛሬ ላይ በሆዳቸው ባፍጢማቸው የተደፉ ዘሶኮልድ ማስትሬትና ዶክትሬት የያዛቸው ሊቅን የያዙ ሊቅና ሊቃውንት የተባሉት በተለይም ደግሞ ከካቶሊካውያን ጋር በገንዘብ የተሻረኩት ሊቃውንት ትውልዳቸው ላይ የሚጠብቁት ሊጠብቁት አደራ የተሰጣቸው መንጋቸው ላይ በጎቻቸው ላይ ያለምንም ርኅራኄ ካራቸውን ይስላሉ ወይም ደግሞ በድልላ ስራቸው ተሰማርተው ለጠላት ይደልላሉ ለተኩላ ይደልላሉ ትላንትና የነበሩ ሊቃውንት ከተኩላ ጋር አልተዛመድንም ከተኩላ ጋር የሚዛመድ ማንነት የለንም ከተኩላ ጋር የሚዛመድ እነ ናቸው ብለው ሲጽፉ ሲያስተምሩ እናስታውሳለን ባንደርስባቸውን በአካል ወይም ደግሞ አጋጣሚ ባይኖረንም በጽሁፎቻቸው አግኝተነዋል ያን ትምህርታቸውን ይህንን እንግዲህ ያው ቀደም እንደተናገርኩት እነዚህ ወዳደር ሊቃውንት ናቸው የሚያስፋፉት። ይሄ እንደሚመጣ የታወቀ ነው፣ ተናግሯል፣ በትንቢትም ተነግሯል፣ ተናግሯል። ያው እንደዚህ አይነት ወዳደር ሊቃውንት የአምልኮ መልክ ያላቸው የአምልኮ መልክ ምስል ያላቸው ሊቃውንት እንደሚመጡ ተናግሮናል። ነገር ግን እስቲ ክርስትናን ያልጮች የሚያደርጉበትን የተለያዩ መንገዶች ወይም ደግሞ መስኮች ዝም ብለን ጠቀስ ጠቀስ እናርጋቸው። አንደኛ የእንደዚህ አይነት ወዳደር ሊቃውንት መስፋፋት ወንዳዊ ባህሪያቸውን ከወንዳዊ ከወንድነት መክሊቱ የተነሳ በአባትነት ሚና የሚገለጥ የእረኝነት የጠባቂነት ሚናቸውን መወጣት የማይፈልጉ ያልፈለጉ ከዛ ይልቅ ቅልስል ሲሆኑ አፋቸው ማጣፈጥ የሚፈልጉ በካባና ላንቃ ተደር ተሞሽረው ሽቶ አርከፍክፈው መልክና ውበት አሳምረው መሄድ አንደበታቸው ማጣፈጥ የሚፈልጉ በዩቱብ እና በመድረክ በመድረክና በመጣፍ ትውልዱ ላይ መነገድ የመረጡ ምንም አይነት ያ ከአባታቸው የተሰጠ ከወንድነት መክሊቱ ጋር የተገናዘበ የጠባቂነት የአባትነት ሚና የሌላቸው የወንድነት ትሬት የሌላቸው የማስኩሊን የሆነ ትሬት የሌላቸው አስመሳዮች፣ መምሰል መታየት የሚፈልጉ እንደዚህ አይነት ሰባኪዎች እየበዙ ስለመጡ እንደዚህ አይነት ምሁራን እየበዙ ስለመጡ ኮቴንጎ በትምህርት ጥቅስ ውስጥ አስገቡት፣ ምሁራን ያላቸው እንደዚህ አይነት ሊቃውንት እየበዙ ስለመጡ እየበዙ ስለመጡ ሁሉም ናቸው አላልኩም። አንዳንዶች አሉ፣ በጣም ጥቂቶች፣ በጣም ጥቂቶች። በተረፈ ግን አብዛኛው ሊቅና ሊቀ ሊቀ ሊቀ ሊቀ እየተባሉ እየተቀመጡ ያሉት እንደዚህ አይነት ሰዎች ናቸው። በወንድነት ከተሰጣቸው አባታዊ ግብራቸው አባታዊ ሚናቸው የተለዩ አባታቸውን የማይመስሉ አባታችንን የማይመስሉ አባቶቻችንን የማይመስሉ ምንም የማይመስሉ ከመጣው ጋር የሚነጉዱ ከመጣው ጋር የሚጓዙ በአፍጢም የተደፉ እንደዚህ አይነት መምህራን እየበዙ መምጣታቸው በሁለተኛ ደረጃ ደግሞ የምትሰማዋቸው ስብከቶች እራሳቸው የምትሰማቸው ስብከቶች ምን አይነት ስብከቶች ናቸው? ጊዜውን ያማከሉ፣ ጊዜውን የመሰሉ፣ ለጊዜው የተመቹ ቤተመንግስቱንም ህዝቡንም የማያስ የማይወቅሱ ወይም ደግሞ ቤተመንግስቱንም ህዝቡንም የማያስቀይሙ። ምክንያቱም ህዝቡ ከተቀየመ ገንዘብ ሊከለክለን ነው ብር ሊከለክል ነው። ስለዚህ እናንተ እኮ ቅዱሳን ናችሁ። በተለይ ደግሞ የአዲስ አበባ ህዝብ የሚደለልበት የአዲስ አበባ ህዝብ የሚሸወድበት ነገር። የአዲስ አበባ ህዝብ እኮ ቅዱስ ነው፣ የአዲስ አበባ ህዝብ እኮ ጻድቅ ነው እየተባለ ህዝቡም አይቀ- እንዳይቀየም ቤተ መንግስትም እንዳይቀየም። ቤተ መንግስትም ደግሞ ከተቀየመ ሶስተኛ ፖሊስ ጣቢያ ቂሊንጦ ምናምን መውረድ አለ። ስለዚህ እሱንም የሚፈሩ ታዲያ ምን ያደርጋሉ? ቤተ መንግስቱም እንዳይቀየም፣ ህዝቡም እንዳይቀየም። ቤተ መንግስቱ ከተቀየመ እስር ቤት ነው። ህዝቡ ከተቀየመ ደግሞ ገንዘብ ሊከለክል ነው። ስለዚህ ከሁለት ያጣ እንዳንሆን ሁለቱንም ይዘን ለመሄድ ሁለቱንም አቻችለን ለመሄድ የሚያስኬደን ስብከትን ሰብካለን። ለስለስ ያለ ቆፍጠን ያለ ይህንን ስሙ ይህንን አድርጉ ይህንን የማታደርጉ ከሆነ የለንበትም። እንዴ ህዝቡ ቢቀርስ? እረ ህዝቡ ይጠፋል። ይጥፋ እንዴ እየዋሸን እኳ አደለም ህዝቡን የምናቆመው። እየዋሸን እኳ አደለም ህዝቡን የምናስከትለው። እየዋሻችሁ እያታለላችኋቸው እንዳይቀሩ እግራቸውን እንዳይቀር እያታለላችኋቸው አምጡ የሚል ትምህርት ኬት አለ? ኬት ተቀበልን? ኬት አመጣ ነው? ስለዚህ ህዝቡ ይታለላል። ህዝቡ ጻድቅ ነህ፣ ጻድቅ ነህ፣ ቅዱስ ነህ፣ ቅዱስ ነህ፣ እናንተ እኮ ቅዱሳን ናችሁ። በሉ የጀመርናት እንቺ አውደ ምረቷን እንድንጨርሳት ሞንታርቦ መግዣ የሚያስፈልገናል። በዛ ላይ ደግሞ የጧፍ መግዣ የለን። የተለመደ ነው። ከህዝቡ እንዳይቀርብን ከቤተ መንግስትም ደግሞ ቅያሜ እንዳይመጣ እንዳይቀየም ቤተ መንግስቱም እንደዚህ አይነት ለስለስ ያለ ስብከቶች። ትላንትና ቆፍጣና ሰባኪዎች ነበሩ፣ ቆፍጣና መምህራን ነበሩ። ግድ የማይሰጣቸው ቤተ መንግስቱ ይቀየማል፣ ህዝቡ ይቀየማል የሚሉ የማይሉ አትፍተናል፣ በጅምላ ሁላችንም በድለናል፣ ትክክል አልሰራንም እያሉ የሚወቅሱ ማህበረሰቡን፣ ቤተ መንግስቱንም እንደዚሁ የሚወቅሱ ቆፍጣና መሪዎች ነበሩ። ቆፍጣና የሃይማኖት መሪዎች ነበሩ፣ እረኞች ነበሩ፣ መታሰር የማይፈሩ መሰደድ የማይፈሩ መሞት የማይፈሩ በዚህም ደግሞ የአባትነት አርያቸውን የአባትነት ምሳሌነታቸውን በአግባቡ የተወጡ ከአባታቸው የተቀበሉትን ቀድሞ መሞትን ቀድሞ መስቀል ላይ መሰቀልን መደፋትን፣ ስለ እውነት ስለ ጽድቅ ቀድሞ መደፋትን ከአባታቸው የተቀበሉትን ከአባቶቻቸው የተማሩትን እነሱ ኖረው ያሳዩ። ዛሬ እንደዚህ አይነት አባቶች የሉም። ዛሬ እንደዚህ አይነት ትምህርት የለም የለም። እኔ በህይወቴም በማስታውሰው ላለፉት እንግዲህ በደንብ ነቃ ብዬ ፖለቲካውንም ማህበራዊ ጉዳዮቹንም በምከታተለበት ጊዜ በዚህ ጉዳይ በግልጽ የምናውቃቸው ትልልቆቹን አባቶች ሲሰደዱ፣ ሲታሰሩ፣ ሲገፉ፣ ሲገደሉ አላየንም። ምስኪናኖቹ የኔ ቢጤዎቹ ምንም የማያውቁት እነዛ ሰርተው የሚያድሩት ስድስት ልጅ አስር ልጅ የሚያስተዳድሩ ካህናት ናቸው ሲታረዱ የነበረው እንጂ ስለ እውነት ስለ ጽድቅ የታረዱ የተገደሉ እባካችሁ አስታውሶኝ እስቲ የረሳሁት ሰው ነኝ፣ እሳሳታለሁ፣ ለወሬ ስለምጨኩኝ። ከዛ ቀጥሎ ደግሞ መዝሙሮቻችንን እስቲ ዋቸው። ከመዝሙሮቻችን በፊት አውደ ምረቶቻችንን እስቲ ዋቸው። አሁን ዛሬ ዛሬ ላይ ዛሬ ላይ አሁን ባለንበት ጊዜና ዘመን ላይ ትልልቅ መድረኮች ሲዘጋጁ በቤተክርስቲያን ደረጃ አውደ ምረቶች እንዴ ምንድን ነው የሚመስሉት? ቤተክርስቲያን ብቻ አይደለም፣ ከቤተክርስቲያን ውጭም የሚዘጋጁ ለምሳሌ ጥምቀተ ባህር አካባቢ እንደዚህ፣ መስቀል፣ ሌሎችም የሚዘጋጁ መርሃ ግብሮች በቤተክርስቲያን የሚዘጋጁ መርሃ ግብሮች ምንድን ነው ክርስቲያናዊ መድረክ የሚያስመስላቸው? በተለይም ደግሞ እንግዲህ የንግስ በዓላት የሰርክ ጉባኤዎች፣ እነዚህ ተከታታይ ሰርክ ጉባኤ ሲዘጋጁ አውደ ምሕረቶቹ ምንድን ነው የሚመስሉት? ከየት የመጣ ፋሽን ነው? ያ ፋሽን ከየት የመጣ ስርዓት ነው? በነገራችን ላይ ያ ስርዓት ኢትዮጵያዊ አለመሆኑ ክርስቲያናዊ አለመሆኑ ብቻ አይደለም ብቻ አይደለም ብቻ አይደለም በተለይ እዛ መርሃ ግብር ላይ የሚሳተፉ የሚጋበዙ ወንዶችንም ጭምር የማለጫ አቅም አለው፣ አልጫ የማድረግ አቅም አለው። ምክንያቱም አውደ ምረት ተብለጭልጮ በብልጭ ድርግም መብራት በአበባ ተጌጦ የሚሳብ ወንድ አለ ብዬ አላስብም። በእርግጥ የተሰለቡ አስቀድሞ አልጫ የተደረጉ ወንዶች አሉ። ከወንዳ ወንድነት ባህሪያቸው፣ ጠባያቸው ይልቅ ወደ ሴታሴትነት ያዘነበሉ ለነሱ ይስባል። ግን እስቲ ይህንን የምትሰማው ወንድሜ ስንት የሰርግ ፕሮግራም ይሄዳል? ከሄድክባቸው የሰርግ ፕሮግራሞች ውስጥ የትኛው የሰርግ ፕሮግራም ላይ ነው ይሄ ዲኮሩ ያምራል፣ ይሄ አበባው ያምራል፣ እባክ ስቲና ጓደኛ ከአበባው ጋር አብረን እንነሳ ብላችሁ ከጓደኛ ጋር ከወንድ ጓደኛ ጋር አበባው ዙሪያ የተነሳው ፎቶ አለ? ሰርግ ፕሮግራም ላይ ሄደ በሰው ሰርግ ፕሮግራም ላይ በጣም ሬር ነው። ተውት እሱንና ልጆች ያላችሁ የልጆች ልደት ሲደገስ ያው በእርግጥ ዛሬ ጊዜ ወንዱ ራሱ አልጫዋል፣ ወርዷል፣ ሴታሴት ሆኗል። ግን የልጆች ፕሮግራም ሲዘጋጅ የልጆች ልደት ላይ እናንተ ያን ያክል ምን ትሳተፋላችሁ? በአብዛኛው ከገንዘብ ውጭ በምን ትሳተፋላችሁ? የማዘጋጀት ዲኮር መስቀል፣ አበባ የመስቀል ጉንጉን መስቀል ብዙ ጊዜ ይሄ ለሴቶችና ለህፃናት የሚታወ ነገር ነው። ቤቢሻወር ዛሬ ቤቢ ሻወር ምናምን የሚባሉት ነገሮች ላይ ማለት ነው። ብራይዳል ሻወር፣ ቤቢሻወር፣ ገለመኔ የሚባሉት ነገሮች እነዚህ ፕሮግራሞች የማ ፕሮግራሞች ናቸው? የሴቶች ፕሮግራሞች ናቸው። ልደት፣ ቤቢሻወር፣ ብራይዳል ሻወር፣ ሰርግ የምትሉት ነገር ራሱ በአብዛኛው በሴቶች ፈቃድ፣ በሴቶች ፍላጎት የሚደረግ ነው። ምንም እንኳን ቀድሜ እንዳልኩ አሁንም ከወንድነታቸው የወረዱ አልጮች ሴታ ሴት የሆኑ ወንዶች እንደዚህ አይነት ነገሮች እየወደዱ ፎቶ ወዳጆች እየሆኑ መቀባባትና መሸላለም ወዳጆች እየሆኑ መምጣታቸው ቢታወቅም በአብዛኛው ግን እነዚህ መራግብሮች የወንድ መራግብር አይደሉም። ሴቶች የሚበዙባቸው፣ ሴቶች የሚሰለጥኑባቸው፣ ሴቶች የሚጋበዙባቸው፣ ሴቶች የሚጎበኟቸው ናቸው። ወንዶች እንደዚህ አይነት ፕሮግራም ላይ ተሳተፉ ቢባሉም አይሳተፉም። መሳተፉ ካለባቸውም ብዙ ጊዜ በገንዘብ ይሳተፋሉ፣ በመዋጮ ይሳተፋሉ። ዛሬ አውደ የቤተክርስቲያኖቻችን የቤተ አውደ ምሕረቶች በአበባ ጉንጉን አጊጠው በብል ድርግም መብራት ተብረቅርቀው የትኛውን ወንድ ክርስቲያን የሆነውን ከማህበረሰብ ውስጥ ደግሞ ወንዱን በተለይም ደግሞ ከወንዱ አባወራውን ማህበረሰብ የሚስብ ነገር ነው። ያ እናንተን ይስባችኋል። ለእኔ አይስበኝም። መብቴ ነው። መብቴ አይደለም ምናምን አይደለም። ከተፈጥሯችን ጋር ይገናዘባሉ ይሄዳሉ። አባቶቻችን ይህን ተረድተዋል። በተደጋጋሚ በዚህ ጉዳይ ላይ በቴሌግራም ገጽ ሆነ በፌስቡክ ገጽ በአባወራ ቻናል ጽፌበት አለው። ብዙዎች መስማት አይፈልጉም። አንተ የቤተክርስቲያን ተድሏ ማማሯ ምናምኗ አይምቼም ገለመኒ፣ ጀርባ መጠናት አለበት ገለመኒ ጉዳይ አይደለም። ግን ይህን ነገር አስተውሉት። እኛ ሀገር ብቻ ሳይሆን ምዕራባውያን ዘንድ ሲደረግ የነበረ ምዕራባውያን ወንዶቻቸውን የሰለቡበት ወንዶቻቸውን ያሉትን የመጡትን የሰለቡበት የሚመጡትን ደግሞ ያስቀሩበትን ወንዶቹን ማለት ነው። ወንድ የሆኑትን ወንዶች በተረፈ እዛ ቦታ ላይ ከሴቶቹ ጋር የሚመጣው የሚሳተፈው እንደዚ አይነት መዝሙር እንደዚ አይነት ስብከት እንደዚ አይነት ዲኮር ሰምቶ ለማየት የሚመጣው ያው ከወንድነቱ የራቀ አሰስ የሆነ አልጫ የሆነ ወንድ ይሆናል። ከዛ ሲቀጥል እንግዲህ መዝሙሮቻችን እናያቸው። መዝሙሮቻችን ምን እየሆኑ ነው? ተስረቅራቂ ድምፅ። ትልቁ ሽማግሌው ራሱ እንደ ሴት የሚስረቀረቅ ድምፅ ለማውጣት መከራ ሳይ ታገኛላችሁ። እኔ የማልሰማቸው ብዙ መዝሙሮች አሉ። ያው ብዙ የመዝሙርና የዘፈን አድናቂ አይደለሁም ከምሰማው የማልሰማው ይበልጣል። በአብዛኛውን ከ365 ቀናት ከዓመት ውስጥ ከምሰማው ማልሰማው ይበልጣል። ከሰማውም ደግሞ አንድ ሁለት ዘማሪዎች የቀድሞ ዘማሪዎች አሉ። በተረፈ ግን ይሄ ድምፁን እንደ ሴት ለማስረቅረቅ የሚሞክር ነገር ነው የሚጀኝም ለምን እንዳስፈለገ ከዛ ቀጥሎ ደግሞ ማጀባ መሳሪያዎችን ያቸው ክራር ይባላል። ክራሮቻችን ኦልሞስት ጊታር ነው የሚመስሉት። ማሲንቆ ይባላል። ማሲንቆቻችን ቫዮሊን ነው የሚመስሉት። በቃ ሌላውንም ነገር ዩት፣ ዜማውንም ዩ ተከተሉት። ዘፈን የሚያስንቅ ይሆናል። መጣም ከዘፈኖቻችን እና ከመዝሙሮቻችን መካከል ያለው ልዩነት ምን ያክል ሩቅ ሆነ? እየተቀራረበው አልመጡም ወይስ የታሰበው በዘፈን የተወሰደውን ማህበረሰብ ለማምጣት እንደዛ ነው? አይሰራም። ዘፈን የሚያክበትን ቦታ ነው መዝሙሩም የሚያካው አንድ አይነት ቦታ ልባችን ውስጥ ማለት ነው፣ ኢሞሽናል የሆነውን ቦታ ብሶት፣ ለቅሶ፣ ሮሮ፣ መነፋረቅ ወይም ደግሞ ደስደስ የሚል ስሜት፣ በአጠቃላይ ብቻ የሆነ ስሜትን መኮርኮር፣ ማከክ፣ መኮትኮት፣ እንዲያድግ በሱ ላይ መሰልጠን ሳይሆን እሱን ዝም ብሎ ብቻ ቡስት እንዲሆኑ እኛ ላይ ማኒፌስት እንዲያደርግ ስሜቱ ሲመጣ እሱን መቆጣጠር አይደለም እሱ ላይ መሰልጠን ግን አይደለም ከዚህ የተነሳ ወንድነትን የሚፈታተን ነገር ስለሆነ ወንድነቴ ደግሞ ተፈጥሮ ስለሆነ ያ ተፈጥሮ ደግሞ አባቴ ሰጠኝ ስለሆነ ወንድነት መክሊቱ አባቴ ሰጠኝ ስለሆነ እሱ መጠበቅ ፈልጋሉ። ስለዚህ እነዚህ መዝሙሮች አልሰማም። የትኛውም የድሮ አዲስ ምናምን ብትሉት ይሄ የሚስረቀረቅ እንደ ሴት መቅለስለስ ድምፁን፣ ዘፈኑን መዝሙሩን እንደ ዘፈን ለማድረግ እንደ አስቴራወቀ ድምፅ ለማድረግ የሚሞክር ዘማሪ ያልሰማም። ምንም ሺ ጊዜ ግጥም አለ ምናምን ብትሉኝም ጥሩ አይደለም። የተካሄደበት ያለው መንገድ ጥሩ አይደለም። ስለዚህ መድረክ ላይ የሚዘጋጁ መዝሙሮችን ብታይዋቸው እንደዛ ነው። ሲጀመር አሁን ላይ የሰርክ ጉባኤ ተብሎ አሁን ለምሳሌ እኔ አጠገቤ አንድ ቤተክርስቲያን አለ፣ የምኖርበት ቤት አጠገብ የሰርክ ፕሮግራም ተብሎ ሰባ አምስት በመቶ መዝሙር ነው፣ ወይም ደግሞ ከዛም በላይ ሰማንያ በመቶ መዝሙር ነው። ሰው እስኪሰበሰበ ቆይ፣ የቀሩት ምዕመናን እስኪመጡ እየተባለ በጊታር አለ፣ ከዛ በማሲንቆ አለ፣ ከዛ በድምፅ ብቻ የምትስረቅረቅ ደግሞ ሴት አለች። ረጅም ሰዓት ምናምን፣ ሴቶቹ በቃ በሰንበት ትምህርት ቤት የሚማሩት ራሳቸው አልበም ለማውጣት ነገ ዘማሪ ለመሆን የሚስረቀረቅ ድምፅ ለማውጣት መሞከር መለማመድ ነው። ምክንያቱም በዛ ውስጥ ታይታ አለ፣ ገንዘብ አለ፣ ዝና አለ፣ ገለመኔ ገለመኔ። በዚህ አይነት መዝሙር በእንደዚህ አይነት መልክ ነው ወይ ማህበረሰባችን የሚሰራው? ወንድ ውስጥ እንደዚህ አይነት ነገር ይስበዋል። የሚሳብ ከሆነ ምን አይነት ወንድ እንስባለን? ወይም ደግሞ እንሳበው ካልን ደግሞ ወደ ማንነት ነው የምናመጣው? ወደ ወንድነቱ እናመጣዋለን ወይስ ወደ ሴቷ እናመጣዋለን? ትላንትና መዝሙር አልነበረንም እንዴ? አባቶቻችን ሲመጡ እናቶቻችን፣ ቅድመ አያቶቻችን ሲመጡ ኢትዮጵያ ቤተክርስቲያን ውስጥ መዝሙር አልነበረም? ይሄኛው መዝሙር ነበር ወይስ ሌላ አይነት መዝሙር? አዎ እሱን ነገር ግምት ውስጥ ከተቱት። ከዛ ጋር አያይዘን ማለት ነው ግምት ውስጥ ክተቱት። ከዛ ባሻገር ከቤተ ክህነቱም ከቤተ ክርስቲያኑም ከቤተ ክርስቲያኗም እንግዲህ አስተዳደር ስር በይውንታ የሚወጡ መርሐ ግብሮች የተለያዩ መርሐ ግብሮች ይዘጋጃሉ ለምሳሌ ቅድመ ጋብቻ ትምህርቶች፣ የጃንደርባ ትውልድ፣ ሌሎችም እንግዲህ በተዋረድ የሚመጡ የተለያዩ በማህበረሰብ ውስጥ ክርስትናውን ተገን አድርገው አዲስ ትውልድ እንገነባለን በሚል የሚሰሩ መርሐ ግብሮች አሉ። የትምህርት መርሐ ግብሮች አሉ። ለምሳሌ ሰንበት ትምህርት ቤቱም አንዱ ነው። የግቢ ጉባኤውም ሌላ ነው። የሰንበት ትምህርት ቤትና የግቢ ጉባኤያት ራሱ በትውልዱ ውስጥ ወይም ደግሞ ትውልዱ ወደ ከፍተኛ ተቋማት እና በልጅነትም ደግሞ ወደ ቤተ ክርስቲያን ሲመጣ የቤተ ክርስቲያን ታሪክ የቤተ ክርስቲያንን ሌላም ትምህርቶችን ለማስተማር ጥሩ መሳሪያ ሆኗል፣ አገልግሏል። ግን በትክክል መፈተሽ አለባቸው። ምን ያክል ጠቅመውናል? የሰንበት ትምህርት ቤት ከመጣበት ጊዜ ጀምሮ ታስታውሳላችሁ። ያው ከንጉሱ ስርዓት በኋላ ምናምን በሉት በደንብ መነሳሳት የጀመረው በጣም ተጠናክሮ የመጣው ግን በኢህአዴግ ዘመን ነው። ከዛ በፊት ብዙም አልነበረም፣ በደርግ ዘመን። በኢህአዴግ ዘመን ነው በደንብ የተጠናከረውና የመስፋፋት የግቢ ጉባኤውም ደግሞ ከዛ በኋላ ምን ያክል ነው ያ መርሃ ግብር እነዛ መርሃ ግብሮች አሁንም እየተሰሩ ያሉት የጀንደር ባውን ትውልድም ጨምሮ በተለይ ደግሞ አሁን ደግሞ ኦርቶዶክሳዊ ቤተሰብ ምስረታ የሚባለውም ነገር እባካችሁ መርምሯችሁ ሲጠጋ ብላችሁ ምን ያክል ትላንትና አባቶቻችንና እናቶቻችን እንደተሰሩበትና እንደሰሩበት ትውልድ ያነጽልናል። ሰንበት ትምህርት ቤቱ ምን ያክል ነው። ልጆቻችንን ተፈጥሯቸውን ጠብቀው በዛ ላይ ሰልጥነው በልጽገውበት እንዲኖሩ የሚያደርገው ምን ያክል ነው? ከሰንበት ትምህርት ቤት የሚወጡት ሴቶች ሚስትና እናት ለመሆን የሚሞክሩት የሚጓጉት የሚፈልጉት፣ ወንዶቻችንስ ምን ያክል ነው? አባታቸው በሰጣቸው በወንድነት መክሊቱ ሰልጥነውበትና በልጽገውበት ጽድቅ የሚሰሩበት ኢንስቴድ ኦፍ ከማላዘን ይልቅ ምን ያክሎቻቸው ናቸው? ሰንበት ትምህርት ቤት ስትሄዱ የምታያቸው ወንዶች ምን ያክል ወንድ ይመስላሉ? እውነቴን ነው እኮ የምላቸው። ወንድነት ምን ኃጢያት ነው እንዴ? አይደለም አይደል? ወንድነት ተፈጥሮ ከሆነ ስለ ወንድነት ሳወራ ሊቆርብታቸው አይገባም። ስለዚህ ሰንበት ትምህርት ቤት ስትሄዱ እነዛ ኮስ ምን ያሉት ምስኪና ሊወርቁ አንዳሙስ የቀሩት የቀራቸው? ለምን? ለምንድን ነው እንደዛ የሚደረጉ? ግቢ ጉባኤ ላይ ስትሄዱ ለምንድን ነው እንደዛ የሚሆኑት? እነዚያ ወንዶች ለምንድን ነው እንደዛ የሚሆኑት? እነዚህ መራግብሮች ዓላማቸው ምንድነው? በትክክል ብናስበውና ብንመረምረው? ምንም እንኳን በትውልድ ውስጥ ያለን በትውልድ ውስጥ የጠፋን መንፈሳዊነት ወይም ደግሞ ኦርቶዶክሳዊነት ወይም ደግሞ ታሪክ ኦርቶዶክሳዊ ታሪክ ቤተክርስቲያናዊ ታሪክ እያስተማርንበት ነው ብንል ተፈጥሯቸውን ማጣት አለባቸው። ተፈጥሯቸውንስ እያጡ መሆን አለበት። ተፈጥሯቸውን እያሳጣቸው መሆን አለበት። ከሆነ እንዴት አድርገው ነው ሰው የሚሆኑት እነዚህ ሰዎች? እንዴት አድርገው ነው ትላንትና የነበሩት አባቶቻቸውና እናቶቻቸውን አያቶቻቸውና ቅድማ አያቶቻቸውን እየመሰሉ የሚመጡት? ወይስ ዘመኑን የዋጀ ማንነት እንዲኖራቸው ተፈልጓል? አሁንም እንደዛው የአዲስ ትውልድ እንገነባለን፣ ኦርቶዶክሳዊ ቤተሰብን መሰረታለን፣ ጃንደርባ ትውልድ እንፈጥራለን የምትሉት ነገር እንዴት አድርጎ ነው ትላንትና የመጡትንና ያመጡንን አባቶቻችንና አያቶቻችን የሚያስመስለን? በምን መልኩ ተፈጥሯቸውን እየጣሉ ነው እነዚህ ልጆች? ስለዚህ እነዛ ነገሮች እነዛ መራግብሮች ከናካቴው ታጥፎ ይጥፉ እያልን አይደለም፣ ግን ውስጡ ያለው ነገር ይመርመር። ተንኮልም ካለበት ተንኮሉን ነቅሰን እናወጣለን። ተንኮልም ከሌለበት ደግሞ ስህተቱን ልከኛ በሆነ ነገር አርመነው። ያ ሀገር፣ የሚጠብቀው ድንበር፣ የሚጠብቀው ትውልድን የሚያነጸው፣ ስነስርዓትን ግድ የሚለውን አባታዊ ስርዓት እየጠበቀ እንዲሄድ እናረጋለን። አለበለዚያ ግን አሁን በምናየው አካሄድ ክርስትና ትውልዱን ደንበኛ ያልጮች እንዲሆን እያደረገ ነው። ክርስትና ሃይማኖቱ ራሱ ያልጮች እንዲሆን እየተደረገ ነው። በሌላ በማንም አይደለም፣ በራሳችን በራሳችን መምህራንና ሊቃውንት እነሱ በሚያዘጋጇቸው መርሃ ግብሮች እነሱ በሚያዘጋጇቸው መዝሙሮች፣ ስብከቶች ክርስትና ከአባቶቻችን ከእናቶቻችን፣ ከቅድመ አያቶቻችን በተለየ መልኩ ያልጮች እንዲሆን እየተደረገ ነው። ከዚህ በተጨማሪ ደግሞ ትውልዱ ተፈጥሯዊ ጸጋውን፣ ወንድነት፣ መክሊቱን ተጠቅሞ በዛ ላይ ሰልጥኖ እንዲበለጸግ አይፈለግም። ለምን? አባቱ የሰጠው አይደለም እንዴ? በሰውነቱ በብልቶቹ ላይ ቢሰለጥንበትና ቢያበለጸጋቸው ምንድን ነው ስህተቱ ትናንት አባቶቻችን እንደዛ በለጸገውበት አይደለ እንዴ ጽድቅ የሰሩበት ፍትሕ ያሰፈኑበት ጠንካራ ኃይለኛ ደፋር ቆፍጣና ከሆነ ክርስቲያን ማለት አይደለም ክርስቲያን መሆን አይችልም አምባገንን ነው አካባጅ ነው ወንጌል አልገባውም በጌታ አሉንም ምን ማለት ነው ዛሬ አንድ ወንድ ልጅ በእንደዚህ በፊዚካል ፊትነሱ ላይ ጠንክሮ ሰልጥኖ ሲወጣ ጾም አልተለማመድክም እንዴ ጾም አታውቅም እንዴ ይባላል። በዛውም ደግሞ እንደ አባወራነቱ ቤቱን በስርዓትና በቅጥ እመራለሁ ብሎ ለራሱ ቃል ራሱን አስገዝቶ ሚስቱና ልጆቹን ለቃሌ ተገዙ ማለት አምባገነንነት ነው። ወዴት እየሄድን ነው? ምንድን ነው እየተማርን ያለ ነው? አባቶቻችን ትናንትና የኖሩበት ክርስትና እንደዚህ አይነት ክርስትና ነው። እኔም ጊዜም ጥያቄ እኮ ነው በተሰጠን ጸጋ ላይ መሰልጠንና መበልጸግ መቼ ነው ስተት የሆነው? በጡንቻችን ላይ፣ በብልታችን ላይ፣ በጨጓራችን ላይ መሰልጠንና መበልጸግ መቼ ነው ስተት የሆነው? ጨጓራን፣ ብልቶችን በአጠቃላይ ኦርጋኖቻችንን ወይም ደግሞ ሴግሜንቶቻችን መጨቆንና ማድቀቅ ማጎሳቆል መቼ ነው ጽድቅ የሆነው? እሱ ደግሞ እኔ የምረዳው ይህ አሁን እየሰማነው ያለነው ነገር ወንድነት በተለይ ስፔሲፊካሊ በተለይ ወንድነት እየተኮነነ የመጣበት መንገድ፣ የወንድነት የሆኑ ጸጋዎች ሁሉ ጥንካሬው፣ ኃይለኝነቱ፣ ጠንካራነቱ፣ ቆፍጣናነቱ፣ ደፋርነቱ ሁሉ እየተኮነኑ የመጡበት ነገር ሳስበው፣ ሆን ተብሎ ክርስትናን ያልጮች የማድረግ ስራ አለ፣ ሴራም አለ። እስቲ ይዩት። አርያ ተደርገው የሚሰጡት ለማህበረሰባችን፣ በተለይም ደግሞ ለክርስቲያኑ ማህበረሰብ አርያ ተደርገው የሚሰጡት እነማን ናቸው? አቅመቢሶች ደካሞች የታመሙ ጎስቋሎች ውይ እሱ እኮ የሚኖረው ለሰው ነው እሱ እኮ የሚኖረው ለሰው ነው ደግ ነው ለራሱ ከሚበላው ሰው የሚያካፍለው ይህን ሲያደርግ ደግሞ በዛ ላይ በሽተኛ የሆነ እንደምታዩት ነው ጻድቅ ነው በሰማይ ቤቱን ያዘጋጀ ሰው ነው እንደው ሌላውም ትውልዱ ከሱ ቢማር ለምንድን እንደዛ የምንደረገው ለምንድን እንደዛ የሚደረገው ሀገር የጠበቁት ቆፍጣናዎቹ ክርስቲያኖች አልነበሩም ጀግናዎቹ ክርስቲያኖች አሉ የቤተክርስቲያን ትምህርት የተማረው አልነበሩም ጦር ጦርመዝ ይሄዱት ታቦት ተሸክመው ይሄዱት ያ ወንድነት አይደለም እንዴ? ያ ወንድነት እኮ ተፈጥሯችን ነው። ከአባታችን የተቀበልነው ወንድነት መክሊታችን እኮ ነው። የራስ ከራሳችን አልፈን የራሳችን የሆነውን ነገር ፕሮቴክት የምናደርገበት የምንጠብቅበት፣ የምናስቀጠልበት ወንድነት እኮ መክሊታችን ነው። እሱ እሱ ላይ መሰልጠንና መበልጸግ ከመቼ ጀምሮ ነው ኃጢአት የሆነው? ንገሩኛ። ዘ ሶኮልድ ሊቅና ሊቃውንት፣ ሄኖክን መጽሐፍ ቅዱስ ገልጦ አያቅም ብላችሁ የምታሙት ሊቅና ሊቃውንት በስም እንተዋወቃለን፣ በአካልባን እንተዋወቅ። በጣም ያሳፍራል። ይህን ያክል በአፍጢም ተደፍቶ ሊቅና ሊቃውንት ደረጃ ተደርሶ ሰው በሰውነቱና በስሜቱ ላይ ሳይበለጸቅ ሳይሰለጥንበት በዛ ባልሰለጠነበት ስሜቱ ፍርፋሪ፣ ብጥስጣሽ፣ ቁርጥራጭ፣ ስባሪ ሳንቲም እየተሰጠው በአፍጢሙ ተደፍቶ ትውልዱን ለባርነት ሲማግድ ስሙን ተጠቅሞ በጣም ያሳፍራል። በጣም ያሳፍራል። ግድ የለም። እነዛ ጀግና ቆፍጣና የነበሩት ሊቃውንቶቻችንም ሊቃውንት በተወሰነ መልኩ እናውቃቸዋለን እነሱ ያስተማሩን ጥቂትም እየፈለግን እሷ ላይ ጸሎት እያደረግን ለልጆቻችን እናስተምራቸዋለን አዲስ ትውልድ ይነሳል ነገ ይህንን ሆዳደር አስመሳይ የተማርኩን ነኝ ባይ የሚወቅስ የሚከስ እሱን የሚከስ ስራ የሚሰራ ያንን ለማምጣት ነው ደግሞ ይሄ አባወራ ቻናልም የተከፈተው የተጀመረው ግዴታይን እየተወጣው ነው ግዴታይን እየተወጣው ነው እስቲ ወንድማ ለም አስብበት። እኔ በዚች ቪዲዮ አጭር ቪዲዮ ጥቂት ነገሮችን መነካካት የፈለኩት ጥያቄ የሆነብህን ያልተዋጠልን፣ የአንተም ጥርጣሬ የሆኑትን ነገሮች ወይም ደግሞ ፍጹም ተሳስታ ለምትለኝ ነገር ካለ በኮሜንት መስጫ ውስጥ አሳውቅን። እኔ ግን የምረዳው እንደዛ ነው። በርታልኝ ወንድማ ለም።